ሰዋል ጥያቄ ማዛ የጅቡ ሊል አንቢያ ወማዛ የስተሂሉ አለይህም። በነቢያቶች ላይ ግዴታ የሆነ ባህሪ አለ። ወማዛ የስተሂሉ አለይህም። በነሱ ላይ የማያመች ባህሪ አለ። በነቢዮች ላይ ግዴታ የሆነ ባህሪ አለ፣ ሊገለጹ ማለት ነው። በነሱ ላይ የማያመች የሆነ ባህሪ አለ። መልሱ። የጅቡ አየኩኑ ሙተስፊና ነቢስ ስድቅ የጅቡ አየኩኑ እነሱ ሊሆኑ ግዴታ ነው። ሙተስፊና ብስድቅ ወልአማና እነሱ ሊገለጹ በእውነተኝነት ወልአማና አማና ጠባቂ ናቸው። ወልፈጧና ወልፋ እንደዚሁም ፈጣኖችና ጨዋዎች ናቸው። ፈጣን ናቸው። ጨዋዎች ናቸው። ወልሻጃዓ እንደዚሁም ጀግኖች ናቸው። ፈሪ የሆነ ነቢይ አልነበረም። ወልፈሷሓ እንደዚሁም ንግግራቸው ግልጽ የሆነ ነው። ተብታባ የሆነ ነቢይ አልነበረም። ወየስተሒሉ ዓለይሂም ወልኪዝብ በነሱ ላይ ውሸት አያመችም። ነቢያቶች አይዋሹም። ሁሉ ነገር እውነት ነው የሚናገሩ ወልክያና አጭበርባሪ አልነበሩም። ወልረዛላ እንደዚሁም። ጥርቅርቅ የሆነ ባህሪ የላቸውም። መሰረት አጅነቢ የሆነችን ሴት በሸህወት ሰርቆ ማየትን ይመስል ወዚና እንደዚሁም ዚና ማያመችባቸውም። ወሳኢሪ ከባኢሪ ሌሎችም ትላልቅ ወንጀላቶች አያመችባቸውም። ወልኩፍሩ ቀብለ ኑቡወቲ ወባዕደሀ ኩፍርም ክደትም በእነሱ ላይ አያመችም። ካይላኩም በኋላ ካተላኩም በኋላ ቢሆን ሳይላኩ መጀመሪያም ቢሆን በእነሱ ላይ ኩፍር አያመችባቸውም ማለት ነው። ፋ ሲል የጅቡ አለይና አን አተቂደ አነል አንብያ ሚን ሲቀሪሂም ሙእሚኑን ነቢያቶች ልናምን ግዴታ ነው። ከህፃናቸው ሙእሚኖች ነበሩ ነቢያቶች ከህፃናቸው ጀምሮ ሙእሚኖች ነበሩ። ላ የርተኪቡነ ዚና ዚናን የሚሰሩ አልነበሩም ወላ ያዚሙን ዓላ ፊዕሊህ፣ ለመስራትም አያስቡም ነበር፣ እንሰራለንም ብለው አያስቡም ነበር። ወላ ሐታ የተረደዱን፣ እንደዚሁም እንስራ አንስራም አይሉም ነበረ። አፍዐሉ አምላ ላ አፍዐል፣ እንስራው አንስራው ብለው አይሉም ነበረ ማለት ነው። ሰይዱና ዩሱፍ ዓለይሂ ሰላም ለም የሁም መዝና ዚናን ለመስራት ሰይድና ዩሱፍ አላሰቡም ነበረ። አንዳንድ ሰዎች ምን ይላሉ? ዩሱፍ ዚና መስራት ፈልገው ነበረ፣ ነገር ግን እሱ ሰውየው ባሏ ባልደረሰ ዚናን ሊሰሩ ነበረ እያሉ የሚዋሹት ይሸታለ። ዩሱፍ ይህንን አጸያፊ ለመስራት አላሰቡም ነበረ፣ ምክንያቱም አላህ ሱብሃነሁ ወተዓላ ጥብቅ ስላደረጋቸው ማለት ነው።

ለሕክማ ለምን ፈርተውም አልነበረም። ከዛ የወጡበት ለፍራት ሳይሆን እዛ ተተቀመጡ ትንሽ ስለሆኑ ስለሚገላቸው ሁላቸውንም ይገላቸዋል። ያ እንዳይሆን ቅዋቸውን በርከት አድርገው መተው ለመጋጠም እንጂ ፍራት አልነበረም። فهذا لا يكون جبنا ይሄ ለፍራት አይደለም። ይሄ ደግሞ ለሕክማ ለጥበብ ነው ማለት ነው።

ወሃ ፊ ፊሚሂ ሒነ ካነ ጢፍለን አማመ ፊርዓውን የሒክመት ረባንያ ሙሳ ፊርዓውን፣ ይሄ ልጅ አዋቂ ነው አቅማዳም ደርሷል ብሎ ለመፈተን ምን አደረገ? እሳትን አቀረበላቸው ማለት ነው። በዛን ሰዓት እሳትን ያንን ጀምራውን ማለት ነው አንስተው ወዴ አፋቸው ጨመሩት ወደ አፋቸው ጨመሩ። ከዛ ትንሽ ምላሳቸው ላይ ተእሲር የተወሰነ አግኝቷቸው ነበረ ማለት ነው። ምክንያቱም አንተ ጌታ አይደለህም ብለው ሲሉት ፊርዐውንን ማለት ነው። ፊርዐውንን አንተ ጌታ አይደለህም ያሉት ጊዜ እንደ ይሄ ልጅ ብሎ እስኪ ብሎ ከእሳት አማራጭ ሰጠው ማለት ነው። ከዛ በኋላ ያንን እሳት አንስተው ሙሳ ወደ ያፋቸው አደረጉት ያንን ሹሙን ማለት ነው እና ንግግራቸው ግልጽ የሆነ ነው። ለምን ነው አንዳንድ ሰዎች ተብታባ ነበሩ፣ እሳቸው መናገር አይችሉም ነበረ እያሉ ስለሚዋሹ ነው። ያ ተእስር አድርጎ ንግግራቸውን የሚያበላሽ ንግግራቸውን ደግሞ የማይገባ አልነበረም። ፊሊሳኒያ እየኩነ ከላሙሁ ይሩ ሙፍሚ ልናስ ሰዎች የማያውቁት አልነበረም። ንግግራቸውን ንግግራቸው የታወቀ ነው። በዛ ምክንያት ንግግራቸው ኮልታፋ አልነበሩም።

ንግግሬን እንዲረዱት ንግግሬን ሰዎች እንዲረዱት ከምላሴ ላይ ይህን የሚያስረኝን አንሳለኝ ብለው ሲሉ አላህ ስብሐነሁ ወተዓላ ፈአዝሀበሁ ላሁ አንሁ አላህ ስብሐነሁ ወተዓላ ያንን አንስቶላቸዋል ማለት ነው። ስለዚህ ኮልታፋ የሆነ ነቢይ አልነበረም ማለት ነው።

አንዳንድ ሰዎች ምን ይላሉ? ሚስታቸውን እህቴ ስላሉ ዋሽተዋልና በኋላ ቅያም ቀን ነፍሴ ነፍሴኒ ወንጀለኛን ይላሉ እያሉ ይዋሻሉ። ይሄ ሲታይ አላ ማዕና ኡኽቲ ፊል ኢስላም በስልምና እና ስልምና እህቴ ናት ማለታቸው ነው እንጂ ሁሉም ሰው ያውቃል ሚስታቸው መሆኗን ማለት ነው። ለምን ኢነመል ሙእሚኑነ ኢኽዋህ ሙእሚኖች ወንድማማቾች ናቸው ስላለ ማለት ነው። ስለዚህ በእምነት አንድ የሆነ ሙእሚን ወንድማማች ነው። ስለዚህ አላ ማዕና ፊልእስላም በእስልምና እህቴናት ማለት ነው የፈለጉበት። ስለዚህ ይሄ ራሱ ውሸት አይደለም። ሌላው ወለማ ቃለ እኒ ሰቂም እኔ አሞኛል ብለው ነበር አንዴ ወዴ አይሁዶች ማለት ነው ወደ አምልኮት ቦታ እንህል ብለው ሲሏቸው ምን አሉ? እኒ ሰቂም እኔ አሞኛል አሉ። ይህን ሲሉም ዋሽተዋል ተዋል ይላሉ። ይሄ ምንድ ነው? አላ ተፍሲሊ አነሁ ካነ መሪዶን ሐቂቃ ያማቸው ነበርና ለፍ አለፉ ብሎ እንደ ራስ ማለት ነው እና እኔ አሞኛል ማለት ነው አሉ። ወይም ደግሞ አይደለም እኛ ሙስሊሞች ስንሞት ጻረ ሞት አለ የዛን ሰዓት ወንጀል የምንሰራ ከሆነ ሰከራተን ሞት ይጠናብናል፣ እና ይሄ ህመም ነው ማለታቸው ነው አሉ። በሁለት አይነት አለ። ስለዚህ ኢብራሂም አልዋሽቱም ነበር። ሌላ ደግሞ ሶስተኛ ዋሽተዋል ይሏቸዋል። ኢብራሂም ምንድን ነበረ ታወቶችን ኢብራሂም ከሰባበሩ በኋላ ሰባብረው ከጨረሱ በኋላ ዋናው ላይ፣ ዋናው ላይ የሆነ የሰበሩበትን ጥልቆን እዛው ታቦትቱ ላይ አድርገው ተሄዱ እና ሰዎች በዛን ሰዓት ተንጫጩ። ከንጫጩና ማን ነው የሰበረው ብለው ሰው ተሰበሰበበት። እብራሂምን ጠርተው እብራሂምን ጠየቋቸው። ከዛ ምን አሉ እብራሂም ቃለ በል ፈዓለሁ ከቢሩሁም ሀዛ ፈስአሉሁም እንካኑ የንጢቁን አሉ። በል ፈዓለሁ ከቢሩሁም ሀዛ ይሄ ትልቁ ነው የሰራው ፈስአሉሁም እንካኑ የንጢቁን ይናገሩ ተሆነ ጠይቋቸው አሉ ይናገሩ ከሆነ ጠይቋቸው። ማዕናሁ አንካኑ የንጢቁን ማለት ፈቀድ ፋለሁ ከቢሩሁም እስ የሚናገር ከሆነ የሚናገሩ ከሆነ ጠይቋቸው። አው ተዕዚሙሁም ለሃዛ ሰነም ልከቢር ወከስረት ዒባደትህም ለሁ ለፍዓኒ ሊተክሲር አልአስናሚ ሰሪራ ምናሉ ይሄን ትልቁን ጠይቁት የሚናገር ከሆነ ብለው አሉት። ይህ ማለት ምንድን ነው? እናንተ ይህን ትልቁን ማላቃችሁ ነው፣ ትልቁን ይሄን ትልቁን ታቦት መገዛታችሁ ለሱ የሚበላ እያላችሁ የሚቀባባ ስለምትቀባቡት እንዲሰብር የገፋፋኝ ይህን ትልቁን እናንተ ማላቃችሁ ነው። ስለዚህ ትክክለኛ ከሆነ ትናንሾቹ በሚሰበሩ ሰዓት እሱ መላወስ አለበት ማለት ነው። እንዲህ እያሉ እያስረዷቸው ነው። ስለዚህ ሐቂቃው ምንድነው? ይሄ ፈየኩኑ ኒስበተርፊ ለልከቢር ወደ ትልቁ ማስጠገታቸው ምንድነው ነው ሚምባቢል እስናድ አልመጃዝ የሚባለ በመጃዝ ነው ማለታቸው ነው እንጂ አልሰበርኩም። ካይሆን የፈለጉበት ምንድነው? እናንተህን ትልቁን ታቦት መገዛታችሁ፣ ትልቁን ታቦት ማላቃችሁ፣ ትንሾቹን ታቦቶች እንዲሰብር ይገፋፋኝ። ይህ ነው ማለታቸው ነው። ስለዚህ አሏችሁም ማለት ነው ዋሽተዋል የሚባለው ትክክል አይደለም። እንደዚሁም መጠንቀቅ ተገቢ ነው። በነቢያቶች ላይ የሚዋሽ የሆነ በእነሱ ላይ የማያመች የሆነ ጭሱ ቀሶስ ማለት ነው ውሸት የሆነ ያንን መከተል የለብንም። ለምሳሌ በኢብራሂም ላይ የሚዋሻለህ ስም ምንድን ነው? አነሁ መረ ቢመርሃላቲ ሸኪን ማዕሪፈቲላህ በእድሜያቸው ውስጥ ኢብራሂም በአላህ ይጠራጠሩ ነበረ የሚባሉ ውሸታለህ። ነቢዩላህ ኢብራሂም አላህ ሱብሓነሁ ወተዓላ አልቋቸዋል፣ ነቢያቶችን። ስለዚህ ይሄ ትክክል አይደለም። እንዲያውም ሱፍያ ነኝ እያለ ትክክለኛ ሱፍያ ሳይሆን በሱፍያ ስም የሚነግድ የሆነ ሰው ይሄንን ያስተላልፉ እንሰማለን። ስለዚህ ይሄ ትክክል አይደለም ማለት ነው። ኢብራሂም በአላህ ላይ አይጠራጠሩም ነበረ። ሁለተኛ ዩሱፍ አለይሂ ሰላም አነሁ ሀመ ቢዚና ቢምራአት አልዓዚዝ በዛች ሴት ላይ ዚናን አስቦ ነበረ ዩሱፍ ብለው የሚያሳሹታል። ይሄ ትክክል አልነበረም። ለምን ዩሱፍ አለይሂ ሰላም ዜናን አላሰቡም፣ ዜና መስራትን አልፈለጉም። አላህ ስብሓናሁ ወተዓላ ነቢያቶችን መጀመሪያ ጠብቋቸዋል። ከእንዲህ አይነት ትላልቅ ወንጀልም ትንሽ ወንጀል ሆኖ ክብራቸውን የሚያጎድፍ የሆነንም አይሰሩም ማለት ነው። በዳውድ ዓለይሂ ሰላም ላይ ደግሞ የሚዋሻል። እሱ ምንድን ነው አንድ ሰው ነበረና፣ ሚስተው የእሱ ሚስት አፍክረው ይላሉ በውሸት ማለት ነው። ውሸታቸውን ያሳሹባቸው ነው፣ ትክክል አይደለም። ከዛ መጀመሪያ ሶፍ እንዲሆን መጀመሪያ ላይ አድርገው እሱ የተገደለ ጊዜ እሷን አገጓት የሚባል ውሸት አለ፣ በዳውድ ላይ ማለት ነው። ይሄ ውሸት ነው። ምሳሌ አንድ መንግስት በሰራዊቱ ላይ ይሄን አድርጎ ሊያደርግ ምን ያክል ነው የሚጠላው ሰዎች ዘንድ ምን ያክል ነው ቦታ የሚኖሩ እንኳን የአላህ ነቢይ ማለት ነው። ስለዚህ ይሄ ውሸት የሆነ ነው ልንከተለው አይገባም። ሌላው ደግሞ በነቢዩ ላህ አዩብ አለይሂ ሰላም፣ በአዩብ ላይ የሚዋሻል አነሁ አከለሁ ዱዱ ፊልመረድ ለዚ ኡሲበ ብሂ ወዛሊከ ሙነፊራን ላ የጅዙ ፊ ሐቅ ልአንቢያ ነቢዩ ላህ አዩብ ታልተው ተለየበላቸው የሚሉ ሰዎች አሉ ከዛ በኋላ ከአካላቸው ትሉ በሚወርቅ ጊዜ እያነሱ ወደዛው እየመለሱ ቤ አላህ ከሰጠሽ ርዝቅ ቤ እያሉ ይሏት ነበር እያሉ ይዋሻሉ እንደውም ሶብር ስለ ሶብር በሚያስተምር ሰዓት አንዳንድ ሰዎች ይህን ያወራሉ ይሄ ትክክል አይደለም ማለት ነው ምክንያቱም አንድ ነቢይ እንዴት ነው እንዲህ አይነት በሽታ የሚያመው ተልቶ እንዴት ነው ሰዎችን ዳዋ የሚለው ሰዎችን የሚጠራው እንዴት ነው ሰዎች እንዴት ነው የሚሰሙት? እሱ እንኳን የአላህ ነቢዮች አይደሉም አንድ ዳዒ ነኝ የሚል የሚያስተምር ሰው የዚህ አይነት በሽታ ቢያመው ማን ነው የሚማረው? ከሱ ጋር ማን ነው የሚያዳምጠው? አይኖርም ማለት ነው። እንኳን የአላህ ነቢይ ማለት ነው። እርግጥ ታመው ነበረ ወደ አስራ ስምንት ዓመት ገደማ ታመዋል ነቢዩላህ አዩ። ነገር ግን ህመማቸው ከሰው የሚያደርግ እንደዚህ የሚያተላ አልነበረም። በሽታቸው ይሄ ነው የሚባል አይደለም። ነገር ግን ታመው ነበር 18 ዓመት የሚሆን ታመዋል። ነገር ግን የዛ አይነት በሽታ አያመማቸውም ማለት ነው። ለምን አንድ ሰው አንድ ነብይ ወዳ ረዳው ሲላክ ወደ ጎሳው እንዴት ብሎ ነው ሰዎች የሚቀበሉት እንደዚህ ከሆነ? ስለዚህ መክዙብ ነው የተዋሸ የሆነ ነው ማለት ነው። ስለዚህ ከእንዲህ አይነት መጠበቅ አለብን። ም በ ተር መዋ ዱሰት ተፍሲሩ ጀላ ላይ የሚባል ተፍሲር አለና እሱ ላይ ደስ አለ ጭማሬ ማለት ነው የተጨመረበት የውሸት ይሆናል ከዛ ላይ መጠንቀቅ አለብን። ምክንያቱም አሁን ወደኋላ ያወሳናቸውን እዛ ኪታብ ላይ ጭማሬ አድርገው ይሄንን ውሸት የሆነ ኪሷ ጨምረውበታል ማለት ነው። እንጠነቀቅ ይገባል። እንደዚሁም አደምና ሐዋ ሽርክ ሰርተዋል ይላሉ፣ እንደዚህ የሚሉ ሰዎች አሉ። እንጠነቀቅ ይገባል ማለት ነው። ይሄንን ብሎ ማመን አይፈቀድም። ሙስሊም የሆነ ሴ ይህን አያምንም። ነቢያቶች አላህ ሱብሃነሁ ወተዓላ ስለጠበቃቸው ማለት ነው። ነቢያቶች ከሰው የሚያረቅ የሆነ በሽታ አይታመሙም። እንደዚሁም መጥፎ የሆነ ስም አልነበራቸውም። መጥፎ የሆነ ስነምግባር የላቸውም የላቸው እንደዚሁም ስነምግባራቸው ደስ የሚል ነበር። ነቢያቶች ሁላቸውም ጥሩ የሆኑ ናቸው ማለት ነው። እንደዚሁም ነቢዩላህ ሉጥ፣ ሉጥ የሚለው ሊዋብ ካለው የተያዘ ነው ስሙ እያሉ ያሷሻሉ። ይህም ትክክል አይደለም ማለት ነው። ምክንያቱም ሊዋቅ እና ሉጥ የሚለው ሉጥ የሚለው ዓጀም የሆነ ንግግር ነው። ሊዋጥ ማለት ግብሮ ሰዶም ማለት ነው። ይሄ ከዚህ የተያዘ ነው፣ አጸያፊ ከሆነ ተግባር የተያዘ ነው ስማቸው እያሉ ያሳፍሻሉ። ይሄ ትክክል አይደለም ማለት ነው። ስለዚህ ነቢያቶች ጥሩ የሆነ መገለጫ እንጂ ያላቸው መጥፎ የሆነ መገለጫ የላቸውም። ቃለ ተዓላ አላህ በቁርአን ምን ይላል? ወኩለን ፈዶልና ዓለል ዓለሚን ሁላቸውም ከዓለም አበለጥ ናቸው ይላል። ዓለም ሲባል ሁሉም ዓለም ይባላል። ከሁሉም ፍጡራን ነብያቶች ይበልጣሉ። ከነቢያቶች ደግሞ ማን ይበልጣል? ረሱል ዓለይሂ ሰላቱ ወሰላም ይበልጣሉ ማለት ነው። የኛ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም ከሁሉም ይበልጣሉ ማለት ነው። አልሐዲስ ነብያችን በሐዲስ ምን አሉ? ማበዓት ላሁ ነቢያን ላ ሐሰነል ወጅህ ሐሰነ ሰውት። አላህ ስብሐነሁ ወተዓላ ነብያቶችን አላከም ኢላ ሐሰነ ልወጅህ ፊታቸው ያማረን ቢሆን እንጂ፣ ሓሰነ ሰውት ድምፃቸው ያማረን ድምፃቸው የሚያምር የሆነ ተዋሲሉ ሰዎች የሚስብ ሰዎችን ደስ የሚል የሆነ ነው ድምፃቸው። እንደዚሁም ፊታቸው ያማረ የሆነ ነበረ። ጥቁር የሆነ ነብያን ነበረ ማለት ነው። እንደዚሁም ኮልታፋ የሆነ ንግግሩ ግልጽ ያልሆነ ነብይ አልነበረም። ንግግራቸው ግልጽ ነው፣ ሰዎች የሚረዱት የሆነ ነው። እንደዚሁም የሚያምሩ የሆኑ ናቸው። የኛ ነብይ ዓለይሂ ሰላቱ ወሰላም ከሁሉም ውብ የሆኑ ነበሩ። ረሱል ዓለይሂ ሰላቱ ወሰላም እንደዚሁም ድምጻቸው የሚያምር ነበር ማለት ነው። ስለዚህ ማ በዐሰ ሏሁ ነቢያን ኢላ ሐሰነል ወጅህ ሐሰነ ሶውት አላህ ስብሃነሁ ወተዓላ ነቢያቶችን አላከም ፊታቸው ያማረን ድምፃቸው ያማረን ቢሆን እንጂ ይላሉ። ስለዚህ ነቢያቶች ሁሉም ጥሩ የሆኑ ናቸው። ጥሩ የሆነ መገለጫ እንጂ ያላቸው መጥፎ የሆነ መገለጫ የላቸውም ማለት ነው። እንሻ አላህ ለዛሬ እህ ይበቃናል። አላህ በሰማነው ተጠቃሚ አላህ አድርገን።